በአንዳንዶቻችሁ ጥያቄ መሰረት ሀያ አንድ ካራት ወርቅ በባህሬን በዱባይ እንዲሁም በኢትዮጵያ በስንት እየተሸጠ ነው የሚለውን እንዲሁም ደግሞ የኢትዮጵያ ብሔራዊ ባንክ ኦፊሻል በሆነ ገበያው የወርቅን ዋጋ በስንት በመሸጥ ላይ የሚገኛል የሚለውን መረጃ አስራ አንዱንም ካራት ባማከለ ወርቅ የጥራት ደረጃቸውን እንዲሁም ደግሞ በአሜሪካ ዶላርና በኢትዮጵያ ብር በስንት እየተሸጠ እንደሆነ እንነግራችኋለን። ከዛ በፊት ግን እጅግ በጣም የሚገርመው ነገር የወርቅ ዋጋ እጅግ በጣም ከፍተኛ በሆነ መልኩ ጭማሪን አሳይቷል። ባለፉት ሁለትና ሶስት ቀናቶች ብንመለከት ራሱ በትንሹ ለምሳሌ ኦክቶበር 15 የነበረው የወርቅ ዋጋን እንደ አብነት ብንመለከት የ24 ካራቱን ብነግራችሁ በ1975 ብር ነበር በ ጥቅምት አምስት ወይም ደግሞ ኦክቶበር 15 ሲሸጥ የነበረው ወርቅ ማለት ነው። ዛሬ ላይ ጥቅምት ሰባት ወይም ደግሞ ኦክቶበር 17 ላይ በ20ሺ364 መነሽ ዋጋ ነው መምሸጥ ላይ የሚገኘው። በተለያየ ቪዲዮ እንዲሁም ደግሞ መረጃ እንደምነግራችሁ ይሄ የምነግራችሁ ዋጋ በዋናነት ብሔራዊ ባንክ የሚሸጠውን እንዲሁም ደግሞ በብሔራዊ ባንክ አካባቢ በሜክሲኮ በተለያዩ የወርቅ መሸጫዎች በዛ የተነሳ መነሻ ዋጋ ነው የወርቁን ዋጋ የሚያማክለው ማለት ነው። ነገር ግን በተለያዩ የአዲስ አበባ ቦታዎች ብትሄዱ ለምሳሌ እንደ ፒያሳ፣ እንደ ቦሌ፣ እንደ አውቶቢስ ተራ የተለያዩ የወርቅ መሸጫዎች አሉ እና ዋጋው ቫሪ ሊያደርግ ወይም ደግሞ ሊለያይ ይችላል ማለት ነው። ለምን ካላችሁኝ ደግሞ እንደሚታወቀው ከሆነ ከቦታ ቦታ አንደኛ የሱብ ኪራይ ውድነት ሊሆን ይችላል። የተለያየ አይነት ማተር የሚያደርጉ ነገሮች አሉ። ለምሳሌ የዲዛይኖቹ፣ እንዲሁም የካራቶቹ፣ ብዙ ብዙ ፋክተሮች አሉ። ወርቅን ከፍም ዝቅም ሊያደርጉ የሚችሉ ነገሮች ማለት ነው። ዛሬ ግን በተለየ መልኩ በተለይ ደግሞ በብዙዎቻችሁ ጥያቄ መሰረት ስፔሲፊክ አድርጋችሁ የ21 ካራት የኢትዮጵያ ወርቅ በስንት ይሸጣል? እንዲሁም ባህሬን ላይ ዱባይ ላይ በስንት እየተሸጠ ነው ላላችሁኝ መልስ እንዲሆን እንዲሁም ደግሞ የዛሬው ገበያስ ምን ይመስላል የወርቅ ገበያ በስንት እየተሸጠው ዋላይ የሚለውን ጠቅላላ አድርገን የምንመለከት ይሆናል። በዚህ ቪዲዮችን ላይ ማለት ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ታዲያ በዚህ ዩቲዩብ ቻናል ላይ የምናቀርባውን የተለያዩ ከወርቅ የተያያዙ እንዲሁም ከምንዛሪ የተያዙ መረጃዎችን ቀጥታ ለእናንተ እንድናደረስ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ታግዙን ዘንድ በትህትና እየጠየቅን ቀጥታ ወደ ያዝንላችሁ የምንዛሪ የወርቅ ገበያ እንሄዳለን ማለት ነው።